አረ ችግር የለውም ምነው ጽጌ ከፈርሽ ምን ሆነ አብጧል እኮ አረ ምንም አልሆነ ልብ ነድፎች ነበር እንዴ በጣም እኮ ሻይን እያደረገ ነው አይሳኒ አንች ትጋችብኛለሽ የምን ልብ ነው የሚነድፈኝ የፍቅር ነው በአንዴ እኮ ወዝ በወዝ አረገሽ ናሆሚ ነው የነገረሽ እኔ አይኑ ውስጥ አዋራ ገብቶበት እያየውለት ነበር አረ እባክሽ አይኗ ውስጥ ነው እንዲ ያለ ወይስ አየር አጥሮት ነው ብትይኝ አምንሽ ነበር። ወይሳኒ በቃ ስህተት ነው የተፈጠረው። አፍቅረን ባናቅም ከፊልምም ይሆን ከመጽሐፍ የተረዳውትኝ እንደዚህ አይነት አይረሴ ስህተቶች ፍቅርን ጣፋጭ ረጉታል። እሱስ ልክነሽ። ግን እንደሰማሽ አላቅም። በቃ የሆነ ልብ የመምታት ያቆመችው ደስ አላለሽም? እንደ ዛሬ መቼም ደስ የሚለኝ አይመስለኝም። እኔ አየሽ አይደል የአንቺ አዳም እሱ ነው። እሺ፣ እናቱስ፣ ቤተሰቦቹስ? ቤተሰቦች አንቺ ልጃሁንስ፣ አበዛሹ። ቆይ ለሰሆን እንደ ኖሮ የተባልሽው ክልክ ነው ብለሽ ታስቢያለሽ? ቆይ ኖርኩላቸው። የምታያቸው ሰዎች ሁሉ የአንቺ ደስታ የሚያስደሳቸው አይደሉ። እሺ፣ ምን ላድርግ እንዴ? በቃ ጊዜሽን አታባኪ፣ ኪራንም አታሰቃዩ። አሁን እንደዛ ካደረግኩት በኋላ ምንም ይለኝ ይመስልሻል? ያፈቀረ ልብስ ይበዛ መሀሪ ነው። እሺ ምን ቅድም ጀምረ ያቆምከው ነገር ሰላም ይነስቶኛል። ምን ላርግ በው። አንቺ ልጅ በቃ ላይ የልሽ አይደለም። ሰኒ ከኪራ ጋር የተፈጠረውን ነገር በሙሉ ካየች በኋላ እንግዲህ ወደ ኪችን ሄዳ ፁናትን ዛሬ ድምቅ ፏ ብለሽ እምር ውሎብሻል። ነገሩ ግራ የሚያጋባ ነው እና እንዴት ነው ስትላት ኖ ከኪራ ጋር የሆነ ስህተት ተፈጥሮ ነበረ፣ ለዛ ነው ትላታለች። እንዲህ አይነት ስህተቶች እኮ በጣም አሪፍ ክስተቶች ናቸው እና እንግዲህ ያንቺ አዳም እሱ ነው ትላታለች። የኔ አዳም እሱ ከሆነ እናቱ ስትላት፣ እናቱማ የአዳም እናት ናቸው። ስለዚህ ኪራ ከእንግዲህ በኋላ ያንቺ ነው። እስከዛሬም ድረስ ዝም ብለሽ ነው ጊዜሽን ሽን ያጠፋሹ። ና ራስሽን አዳም ጪ ብላታለች። ስኒ ጤና ስጥልኝ። የዩቲዩብ ተከታታዮች እንዴት ናችሁ? በዛሬው ፕሮግራም ላይ እንግዲህ እንዳየ ነው ከሆነ ጽናትና ኪራ ወደ ፍቅር ውስጥ ገብተዋል። ለዘመናት በልባቸው ይዘውት የነበረውና ባልባሌ ነገር ጽናትም እየተከራከረች በፍጹም ኪራ ሌላ ሰው ነው ማግባት ያለበት ምክንያቱም ቤተሰቦቹ እንዲያገባ ስለሚፈልጉ ብላ የልቧን እውነት ደብቃ ይዛ እየታገለችለት የነበረው የውሸት አለም ዛሬ አብቅቶ ኪራና ፁናት ወደ ፍቅር ውስጥ ገብተዋል። በእርግጥም በጣም እንደምትወደውና እንደምታፈቅረው ያስታወቀባት ደግሞ አሁን በተፈጠረው ነገር ልቧ ጥፍት እስከሚል ድረስ ደስ ስላላት ነው። እንደዚህ አይነት ደስታ የሚሰጣትን አዳም ወይም ደግሞ የእሷ የሆነውን ወንድ ለሌላ ሰው ልትድረው አሸዊና ስትል የነበረችው ፁናት ዛሬ ግን ፍቅር አሸንፏት እጇን ሰጣ ከኪራ ጋር ፍቅራቸውን ጀምረዋል። እሱም በግራ አጋቢ ስሜት ውስጥ የነበረው የእሷ ሁኔታ ያሳስበው ስለነበረ እንጂ በጣም እንደሚወዳትና ለእሷ ብሎ እህል እስካለመብላት መጠጥ ውስጥ እስከ መደበቅ እስከ መደበቅ እራሱን ደርሶ ነበረ። በዚህ ፍቅርን በልባቸው ይዘው ረጅም ሰዓትና ጊዜን የወሰዱት ኪራና ጽናት በጣም እያናደዱንና እኛንም ራሱ እያስተገሱን እያስተከዙን ነበረ የቆዩት ማለት ነው። እና በጣም የሚገርመኝ አጋጣሚ ብዙ አለ። ለምሳሌ የዛን ጊዜ ማለት ነው ኪራ እንትናን ጽናትን ይዞ ወደ ውጭ ከወጣ በኋላ መንገድ ላይ የሚከራከረው ነገር ምንም ነገር በቃ አልጥን ብሎት የውስጡን መናገር የሚችልበትን አጋጣሚ ለመፈለግ ቢሞክር እንኳን ዝግድግት የምታደርግበት ነገር፣ በፍጹም አንተ ሀሴትን ነው ማግባት ያለብህ ያለች ስለ ራሷ የምትከራከርበት ሰዓት፣ እየሄደች ደግሞ አንዳንድ ነገር ከሌሎች ሰዎች ጋር ሲያደርግ ስታየው በጣም ተናዳ የምትቆጣው ለብቻ የምታስበው ነገር ኪራ ብቻውን የሚያወራው ይህን ሁሉ ነገር አሳለፉ። እዛው ፊትለፊት ሆነው አንድ ላይ ሆነው ማለት ነው ፍቅራቸው የበለጠ እያበበና እንደውም ውስጣቸውን የበለጠ እያቃጠለው የመጣው ፍቅር ዛሬ ተቀጣጥሎ ለአዲስ ምዕራፍ ወይም ደግሞ ፍቅራቸውን በይፋ ለመጀመር በቅተዋል። በጣም ነው ደስ የሚለው የምሩንና የናሆሜን ፍቅር ያየ ምንጊዜም ሲጠብቅ የነበረው የነጽናት ፍቅር ዛሬ ተጀምሯል። እሷም እኮ የማይሆን ነገር ነው። የምወደው ልጅ እንዳይጎዳብኝ ወይም ደግሞ ቤተሰቦቹ እንዲደሰቱ ለሌላ ሰው መዳር አለብኝ ብላ ጽናት እያሰበች ምንም እንኳን እንደዚህ አይነት ብታስብም ሊያገባ ቢሞክር እርግጠኛ ነኝ፣ እንደማታጋባው መጨረሻ ላይ የሆነ ስህተትም ቢሆን ፈጥራ ትዳሩን ልታፋረስለት እንደምትችል ያስታውቃል። ምክንያቱም በጣም ትወደዋለች። ልቧና አንደበቷ አልግባባ ብሎ ሲያሰቃያት የነበረችው ጽናት ዛሬ ግን የልቧን እውነት አዳምጣ ፍቅር አሸንፏት እጇን ሰታ ከ ኪራ ጋር ደስ የሚል ፍቅር ውስጥ ገብታለች ምነው ከሳ ምነው ጠቆርክ ዛሬ ደግሞ አት በላም እንዴ ለምንድን ነው ውጭ ያመሸኸው እንደዚህ አይነት ነገር እኳ ለአንተ አያምርብህም እያለች ጽናት ሁልጊዜ ትከራከሯለች ይህ ሁሉ የሆነው ባንቺ ነው ለምንድን ነው ፍቅሬንማ አትቀበኝ ፍቅሬን እኮ እሺ ባልሽኝ ማግስት ነው ያበላሸሹ ሲላት ደግሞ ምንም መልስ የላትም በቃ ኪራ እሱ እኮ የተዘጋ ፋይል ነው እያለች ታልፈው ነበረ አሁን ግን በጣም ደስ ይላል የተዘጋውን ፋይል ገልጻ አስረክባለች ማለት። አሁንም እኮ ጎድለዋለን። ምንም ለመለየት የሚያበቃ ነገር የለም። ቃለ አታወጪም ውስጥ ነግሮኛል። ሌሊት እድለኛ ነኝ እኮ የእነኪራ ፍቅር እንደዚህ እንዳስደሰተን ሁሉ እዚህ ጋር ደግሞ ናሆም እና ምሩዬም አሪፍ ፍቅር ውስጥ ናቸው ያሉት ና በተለይ እናቱን ከተዋወቀቻቸው በኋላ እንዴት ነው ማድረግ ያለብኝ እያለች ምሩዬ እየተጨነቀች ትገኛለች። ምሩ እጅግ መልካም ሰው፣ ዝቅ ማለትን የለመደች ሰውን በመልካምነቱ የምትቀበለው ምሩ ዛሬ ደግሞ ከአባቱ ጋራ እንዴት መግባባት ወይም ደግሞ መታወቅ እንዳለባት እያሰበች ዝም ብላ ሳሎን ቤት ጋደም እንዳለች ናሆሜ ስጦታ ይዞላት መጥቷል። የሚገርመው ምንድን ነው የሚባለው ፍቅርን ስጦታ ምንድን ነው ያደምቀዋል ወይም ደግሞ ያድሰዋል እንደሚባል ሁሉ ናሁም ሁለመናውን ነው የሰጣት ማለት ይቻላል። ዛሬ ደግሞ ድንገት ሳታስበው ወጣ ብሎ ስጦታ ገዝቶላት መጥቷል። እንደይነ ስታይ በጣም ፍንድቅ ብላ ተነስታ ለሆሜ ውድድ ማረገ ምን ይሻለኛል፣ አንተ ጎ ካንተ ጋር ሲሆን እኮ አለም እኮ በቃ በጣም ነው ደስ ና እጅግ አርጌ አመሰግናለሁ፣ ብላ ዞ የመጣላትን ስጦታ ተቀብላለች። በጣም ደስ ብሏታል ማለት ነው። የሚገርመው ነገር የናሁም እናት ከልጇ በላይ እንዲወደደቻት ስለተናገረች ሁላችንም በጣም ደስ ብሎናል። ምሩዬም ደስ ብሏታል። ምሩዬ ይገባታል፣ እጅግ መልካም ሰውነችና ገና እንዳየቻት ነበረ የናሁም እናት የወደደቻት። ኪራ በሆነው ነገር ሁሉ በጣም ተደስቷል። ዛሬ ደግሞ በጠዋት ተነስቶ ታውቃላችሁ፣ ምንም እንኳን ማብሰል ብዙ የማይችለው ኪራ ዛሬ በጠዋት ተነስቶ ቁርስ ሰርቶላችኋል ማለት ነው ለሱና ለጽናት ለፍቅረኛው ማለት ነው። ቁርሱን ሰርቶ አምጥቶ፣ የሚገርማችሁ ነገር ልቡ ጥፍት ከማለቱ የተነሳ ፍርፍር ሰርቶ ውሃ ውስጥ ሳደባለቀው እንጀራውን ወደ ሳሎን ይዞ መጥቶ ቁጭ ብሏል። ይህንን የተመለከተች ባለሙያ ጽናት እየሳቀች የሚገርም ቁርስ ነው ያዘጋጀልኝ፣ ነገር ግን አለች ነገር ግን ማዘጋጀት ብቻ ለእኔ ክብር ነው። ሌላውን ነገር ተወ፣ ቆንጅዬ ቁርስ እኔ አቀርብላለሁ።

ጽናት ግን ይህን ሁሉ ውሳኔ እንድትወሰንና ፍቅሯን ዞር ብላ እንድታይ ያደረጉት ጓደኞቿ ናቸው። ለምን አንድ ሴት ጋር ኪራ አደረ ብለን ይህንን አንነግራትም፣ እርግጠኛ የምትወደው ከሆነ በጣም ትናድዳለች፣ ከዛም በኋላም ለውሳኔዋ ትቀርባለች ብለው አስበው ይህንን ነገር አደረጉ። ከዛም በኋላም ልክ እንደተባለው ስልክ ደውላ ሌላ ሴት ካነሳች በኋላ የኪራን ስልክ አበደች ማለት ይቻላል። ሁሉንም ለስብሰባ በሚመስል መልኩ ከጠራቻቸው በኋላ ዛሬ ኪራ በጣም አናዶኛል። ከሌላ ሴት ጋር ነው ያደረው ትላቸዋለች። ናሆምም እንግዲህ የነበረውን ሁሉ ሂደት ስለሚያውቅ ኦኬ ያችን በጣም ወዳታለሁ ያለውን ሴት ጠብሳት ማለት ነው ሲላት የበለጠ ትናደዳለች። በፍጹም ኪራ ይህንን አያደርገውም። ይህንን ካደረገ ቤቱን ለቅቄለት ወጣለሁ። ከእንግዲህ በኋላ አይኑነም አላየውም ብላ በጣም ስትበሳጭ ኪራይ ይመጣል። ኪራይ የት ነው ያደርከው ስትለው፣ ኖ የሆነ ቦታ አድሬ ነበር ስልክሽንም ለማንሳት አልቻልኩኝም ነበረ ይላል። አውቅ ያለው ከሴት ጋር ነው ያደርከው ስትለው፣ አዎ ምን ችግር አለው? ከሆነች ልጅ ጋር ነበር ያደርገው ሲል የበለጠ ትናደድ ና ቤቱን ለቃ ልትወጣ በንዴት እየተናገረች እያለ አውቀን ነው ይሄ ነገር የሆነው አውቀን ነው ሲሏት፣ አላመንጅም። በእርግጥ ኪራ ሌላ ሰው ወደ ወይም ከሌላ ሰው ጋር ሆነ ቢሆን ኖሮ ምን ሊሆን ነበረ? የኔ መዘናጋት አንተ የመሰለ ፍቅሬን ሊያሳጣኝ ነበረ ብላ ወደ ፍቅር ተመልሳለች ማለት ነው። እጅግ ያደረጉት ነገር በሙሉ በጣም ደስ ይላል። ከዛም በኋላ ወደ ፍቅሯ ገብታለች ማለት ነው። ቅፍ አድርጋ ስመዋለች። ነገር ግን እንደዚህ አይነት ነገር ባይሆንና ባያስደነግጧት ኖሮ እያየችው ኪራን ታጣው ነበረ። ኪራም ደግሞ እንደዛ እየወደዳት ይለያት ነበር፣ ምንም ማድረግ አይችልም። ቀናቶች ገፉ። በጣም በመሀል ብዙ ክስተቶች እየተከሰቱ ስለነበረ በእርግጥ የመለያየታቸው ነገር ይሆን ነበር። ከዛ ሁሉ ያወጧቸው ግን ጓደኞቻቸው ናቸው። አስደንግጠው ፁናትን ወደ ቦታዋ መልሰዋታል። እኛም በጣም ደስ ብሎናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ እጅግ አርገን እናመሰግናለን። መልካም ጊዜ ይሁን። መልካም ቀን